ቬጅቴብልስ ነው ፈርመንትድ ማለት የቦካ ነገር ማለት ነው ለምሳሌ እንደ ኢትዮጵያ እንጀራ ማለት ነው የኢትዮጵያ እንጀራ ከመጋገሩ በፊት ሶስት አራት ቀን ሊጦ ተቦክቶ ይቆያል ሰው ፈርመንትድ ከሆነ በኋላ ነው የሚጋገረው ይሄኛውም እንደዛው ይህንን ቬጅቴብልሱን አስተካክለን ምናምን ቀምመን ለተወሰነ ጊዜ እናስቀምጠዋለን ፈርመንትድ እንዲሆን እንዲቦካ ወይም እንዲፈላ ማለት ነው። ስለዚህ። ይህንን ኪምቺ እንዴት እንደሚሰራ አሳያቸዋለሁኝ ማለት ነው ሰው በመጀመሪያ ይህንን ኪምቺ ለመስራት የሚያስፈልጉን ኢንግሪዲያንቶች የሚያስፈልጉን ነገሮች አንደኛ ናፓ ካቤጅ ነው። ላይክ ብዙ አይነት ካቤጆች አሉ። እዚህ ሀገር ኢትዮጵያ ጥቅል ጎመን ከተባለ ጥቅል ጎመን አንድ አይነት ጥቅል ጎመን ነው የምናውቀው። ማቃ ወኔ አትሊስት እዚህ ማት አይነቶች አሉ። ይሄኛው ናፓ የሚባለው አይነት ካቤጅ ነው። ኤኒ ጥቅል ጎመን መጠቀም ይቻላል፣ ግን ፕሪፈር የሚያደርጉት ኮሪያኖቹ የሚሰሩት በዚህ በናፓ ካቤጁ ነው። ስለዚህ ናፓ ካቤጅ ያስፈልገናል። ግሪን ኦኒየንስ ወይም ስካሊየንስ ይሉታል፣ እዚህ በኛ ደግሞ ባህሩ ነው የሚባለው። ይሄ ያስፈልገናል። ከዛ ጅንጀር ዝንጅብል ነጭ ሽንኩርት፣ አፕል ከዛ ካሮት ያስፈልገናል። ቺሊ ፔፐር ነው እነሱ ቺሊ ፔፐር ነው የሚጠቀሙት። እኔ ግን የሀገራችንን በርበሬ ነው የምጠቀመው፣ እዚህ ጋ ማለት ነው። እንደውም ይሄ ሞድ ይጣፍጣል። ከዛ ይሄ ራዲሽ ነው። ዩዥውሊ ትልልቁን ራዲሽ ነው የምገዛው ግን ድስት ታይም ይሄንን ያገኘሁት ሰው በዚህ በትንንሾቹ ነው የሚሰራው ማለት ነው። አይ ዶንት ቲንክ ማተር የሚያደርግ አይመስለኝም። ትልቅም ሆነ ትንሽ ሆነ ራዲሽ ራዲሽ ነው። ሰው አንድ ሌላ ሶስት ነገሮች እነሱ የሚጨምሩባቸው ነገሮች አሉ፣ እኔም አልጠቀማቸው ማለት ነው። ፊሽ ሶስ ይጨምሩበታል። ከዛ ራይስ ፔስት ነገር ይሰራሉ፣ እንደ ራይሱን እንደ አጥሚት ነገር አድርገውት እሱን እንደ ሶስት ነገር እንዲሆንላቸው እሱን ይጨምሩበታል። እኔ ራይስ መጠቀም አልፈለግም፣ ቢካዝ ቬጅተብልሱን ሱን ባዶ ነው የምፈልገው። ምንም አይነት ሌላ ሞር ተጨማሪ ካርብ ማድረግ ስለማልፈልግ፣ ሽሪምፕም ይጨምሩበታል። ሽሪምፕም አልጨምርም። አንደኛ ራይናው በአሁኑ ሰዓት ጾም ላይ ያለ ነው። ለጾም በጾም ጊዜ የሚበላው ምግብ ነው የምፈልገው የምሰራው ያለሁት ማለት ነው። ኢንግሬዲየንቶቹ እነዚህ ናቸው። ሚስ ያረኩት ነገር ካለ ዝኛው አሁን የምሰራው ቪዲዮ ላይ በቪዲዮውን ኤዲት ሳረግ ዲስክሪፕሽኑ ላይ ጽፈዋለሁኝ። ይህ እነዚህ ጨምረን የምንሰራው ማለት ነው። ስለዚህ ምንድን ነው የምናደርገው? በመጀመሪያ ቬጅቴብልሶቹን እንዳለ ያው እናጥባቸዋለን። ኮርስ ከዛ ይህንን ካቤጁን መክተፍ ወይንም ጥቅል ጎመን ነው። ይሄንን ጥቅል ጎመን ነው እንከትተዋለን አርገን ሶ ጾሜን ልፈታ ስል ያው ኢንተርሚተንት ፋስቲንግ ላይ እስፔሻሊ ለረጅም ሰዓት ማለት ሁለት ቀን ሶስት ቀን ኢንተርሚተንት ፋስቲንግ የማደርግ ከሆነ በማደርግበት ሰዓት ላይ ጾሜን የምፈታው በመጀመሪያ ላይ ያው ጾማችንን ኢንተርሚተንት ፋስቲንግ አድርገን ከዛ በኋላ የምንፈታበት ጾማችንን የመጀመሪያ ነገር ሰውነታችን ውስጥ የምናስገባው ነገር በጣም ማፈር ያደርጋል። ስለዚህ ብዙ ጊዜ እኔ ኪንቺውን የምበላው ጾሜን ስፈታ ልክ የመጀመሪያ ምግብ የሚሆነው ኪምቺ በአቮካዶ ነው። አቮካዶ ትንሽ አቮካዶ አንድ አቮካዶ ትንሽ ኪምቺ አድርጌበት የመጀመሪያ ነገር ጾሜን እንፈታበት የመጀመሪያ ምግብ ሰውነቴ ውስጥ የሚገባው እሱ ነው ማለት ነው። ኪምቹ ደግሞ ፕሮባቲክ አለው፣ እንደዛ ነው የሚሉት። ሳይንሱ እንደሚለው ፕሮባቲክስ ያለው ምግብ ለገጥ ባክቴሪያ፣ ለሆዳችን ውስጥ ላሉት ጥሩ ባክቴሪያዎች እነሱን ፊድ ማድረግ ጥሩ ነው ነው የሚሉት። ስለዚህ በሱ ነው ጾሜን እንፈታው። እንደዚህ እንከትፈውና ተለቅ ተለቅ አድርገን እንደዚህ ከትፈነዋል። ከዛ በኋላ አጥበዋለሁኝ። አጥቤ አጠለውና አስቀምጠው። ኦኬ ሶ አሁን አጥቤዋለሁኝ። ወይ ና እዚ በማጥ ላይ አስቀምጠዋለሁኝ። ትንሽ እንዲንጠባጠብ ውሀው የታጠበበት ውሀው እንዲንጠባጠብ ማጥለያ አደርገዋለሁኝ። አለ ወይ ከዛ በኋላ አረግበታለሁኝ አገበታለሁኝ እኔ የምጠቀመው ሂሜሊየን ፒንክ ሶልት ነው። ማረግበት ሌላ ሌላ አይነት ሶልት ማድረግ ትችላላችሁ፣ ግን ይሄኛው ሂማሊያን ሶልት ከልዚ ስለሆነ ጤነኛ ስለሆነ ጤናማ ስለሆነ ይሄን ነው ትንሽ አረግበታለሁኝ። ጨው እያደረኩኝ ትንሽ ሚክስ እያደረኩት ጨው ተቀምጠዋለሆኝ ማለት ነው። እና በደንብ ሜክሹር ጨው ሁሉም ቦታ መዳረሱን ካይንዶፍ ጨው መጨመር ይቻላል። ከዛ በኋላ ሰው በየሰላሳ ደቂቃ ትንሽ አሸት አሸት ማረግ በጣም አሸት ሳይሆን መቀላቀል ጨው እንዲዳረስ ማለት ነው እና ትንሽ ገልበጥ ገልበጥ እያደረገን ለአራት ሰዓት ቁጭ እናደርገዋለን እና ካስቀመጥነው በኋላ ይሄ ነገሩ ይሄኛው ፓርት ልስልስ ይላል ቼክ ስናደርገው እና እንደዚህ በምናጥፈው ሰዓት አይሰበርም። ልክ እንደ ፕላስቲክ የሆነ ልጥጥ ነው የሚለው አሁን ገና ስለሆነ ይ ስብር ነው የሚለው ግን ጨቡ በደንብ ካለሰለሰው በኋላ ከአራት ሰዓት በኋላ አራት ሰዓት ይበቃዋል። ከአራት ሰዓት በኋላ እንደዚህ ስታደርጉት እጥፍ ነው የሚለው ሰው በዛ ሰዓት ላይ ሬዲ ነው ማለት ነው። ከዛ የሚቀጥለውን ስቴፕ እንቀላቀለዋለን ማለት ነው። አሁን ላስቀምጠው። ከዛ በኋላ ራዲሹንም። እንደዚህ በረጃጅሙ እንከትፈዋለን። ትልልቁ ራዲሽ አሪፍ የሚሆነው ለመክተፍ፣ እንደዚህ አያስቸግርም፣ አሪፍ ነው። ይሄኛው በጣም ትንሽ ነው በት ረዘም ረዘም አድርገን እንከትፈዋለን ማለት ነው። ራዲሾቹ ነጭ ሽንኩርትም ሶ ነጭ ሽንኩርት ዝንጅብልና አፕሉን በብሌንደር ብሌንድ አድርገዋለሁኝ። ከፈለጋችሁም ደግሞ ደቀቅ አርጋችሁ መክተፍ ትችላላችሁ። ብለንደር ከሌለ ከሌላችሁ ግን እኔ ብለንድ ነው ማድረገው። ነጭ ሽንኩርት፣ ጅንጅብል፣ አፕል እና ሬድ ኦኒየንስ፣ ቀይ ሽንኩርት ማለት ነው። ጅንጅብሉን ኦፍኮርስ ምላጥ አለብን። ጅንጅብሉን ልጠናው። እንትን የምንለው ምንጨምረው፣ ምን ያህል ምናምን፣ ያው እንደ እንትናችሁ እንደምትሰሩት መጠን ነው። ለዚህ በአንድ ካፕ በሁለት ይሄን ያህል በሁለት ካፕ ይሄን ያህል ምናምን በእንደዚህ አይነት ነገር አላውቀውም። ዝም ብዬ በአይኔ እያየሁ ነው እኔ ብዙ ጊዜ ኩክ ሳደርግ የምሰራው። ስለዚህ ያው እናንተም እንደምትሰሩት መጠን ብዛቱ ጨምራላችሁ ማለት ነው። ይህንን ስሩ። ትንሽ ቆረጥ ቆረጥ አድርጎ መጣል ከዛ በኋላም በረዛጅሙ እንደዚህ እንደዚህ እንደዚህ አድርጎ መቁረጥ ካሮቱንም

ካሮቱን ግሪን ኦኒየንሱን እና ራዲሹን ከታተፊዋለውኝ። ይሄኛው ራዲሹ በጣም ትንንሽ ስለሆነ ትንንሽ ነው የሆነው፣ ግን ልክ እንደዚህ ሳይዝ መሆን ነበረበት። ረዘም ረዘም ያለ ምንም ለውጥ የለውም። ምንም ችግር የለውም እና ካቤጁ ተዘፍዝፏል። በጨው አርጌበት ዘፍዝፌዋለሁኝ። ለአራት ሰዓት ምናምን መቆየት ስላለበት ገና ነው። እስኪ፣ ገና ነው። ስለዚህ ትንሽ እያገለባበጠን ቼክ እናደርገዋል። ለዚህኛው ለሚቀጥለው ስራ ግላስ ያስፈልገኛል። ካሮቱን ራዲሹን እና ስኬሌንሱን አንድ ላይ እቀላቅለዋለሁኝ ማለት ነው። ከዛ በርበሬ አደርገበታለሁ። እንደፈለጋችሁ ነው በርበሬውን የምጨምሩበት። በጣም እንዲያቃጥላችሁ ከፈለጋችሁ በደንብ በርበሬ ጨምሩበት። ከዛ የፈጨነውን ነጭ ሽንኩርት ጋርሊክ፣ ሬድ ኦኒየንስ እና አፕል የፈጨነው እሱን እዚህ ውስጥ አድርጌ እቀላቅለዋለሁኝ ማለት ነው። ይስ አድርገዋለሁ። መጋሽታው ራሱ እንዴት አሪፍ እንደሆነ ማይ ጋ በጣም ነው ደስ የሚለው ሽታው። ይሄንን ይመስላል። ማይ ጋድ ራሱ በጣም አሪፍ ነው እና ካቤጁ ይኸው ሙትት ነገር ብለዋል። እና ይታጠፋል፣ አይሰበርም። ሰው እንደ ፕላስቲክ ነገር ይሆናል፣ ይሄ እንጨቱ። ከዛ አሁን ሬዲ ነው ማለት ነው። ስለዚህ አለቀልቀዋለሁኝ፣ አለቅልቄው፣ አለቀልቀው አጠላዋለሁኝ። በማጥላያው በውሃ ጨውን ከላዩ ላይ ትንሽ ለቅለቅ አድርገዋለሁኝ፣ አጠላውና ሚክስ። ትንሽ ለቅለቅ አደረኩት፣ ጨውን ከላዩ ላይ አጥልዬዋለሁኝ። ከዛ በኋላ ኔክስት ያው መቀላቀል ነው ከዚህኛው ጋር ማለት ነው። ሽታው እንዴት ደስ እንደሚል እና ይሄ ሚክሱ አይኑን ላይ ያቃጥላል። ይህ ሁላ ሚክስ የሆነ ቬጅተብልስ እንዴት ለጤናችን አሪፍ እንደሚሆን አስቡት። ስንትና ስንት ኒውትሪያንት ያለበት ቬጂቴብልስ ነው። ይህንን ፈርመንት ሳያረግ ራሱ አሁኑኑ አውጥቼ እቀምሰዋለሁ። ሽንኩርቱ ምናምን ዝንጅብሉ፣ በርበሬው አንድ ላይ አይን ቅጠል ነው የሚያደርገው። ሪፍ እንደሆነ ትንሽ በላለታለ ፈርመንት ከማድረግ ከማስቀመጤ በፊት ጥርሴ ላይ አረንጓዴ ነገር ምናምን ካያችሁ ንገሩኝ። ፍርመንት እስከሚያደርግ ከመጠበቅ ትንሽ አሁን አውጥቼ ይህን ጎረስ ጎረስ አድርገዋለሁ ነው። በጣም ነው የሚጣፍጠው። ይህንን በደንብ ሚክስ አድርጌዋለሁኝ። አሪፍ ሆኖ ሚክስ ተደርጓል። ከዛ ከበር አድርገውና ውጪ ለሁለት ቀን አስቀምጠዋለሁኝ። ከዛ በኋላ አናደር ፋይፍ ዴይስ ደግሞ ፍሪጅ ውስጥ አስቀምጠዋለሁኝ ማለት ነው። ወደ ሰባት ቀን ምናምን ይቀመጣል። ከዛ በኋላ በደንብ ፈርመንትድ ይሆናል ይቦካል ማለት ነው። ከዛ በኋላ ሲደርስ አውጥቼ ያሳያቸዋለሁኝ። ሌላ ቪዲዮ ሰርቼ ያሳያቸዋለሁኝ። ወይም ደግሞ በቃ እንደዛ ነው የሚደረገው። እንደዚህ አደርገዋለሁ። ታኩ ያለው በታኩ ከቨር አድርጌ አስቀምጠዋለሁ ማለት ነው። ሁለት ቀን ውጭ አደርገዋለሁ ብዙ ላይት የሌለበት ቦታ ላይ ከዛ በኋላ ፍርጅ ውስጥ ለአምስት ቀን ይደረጋል። ከሰባት ቀን በኋላ ሬዲ ይሆናል ማለት ነው ኪምቺ። ይሄንን ይመስላል። በጣም ነው የሚጣፍጠው። ያውም ገና ፈርመንት ሳያረቅ ጠፈ፣ ግን ያቃጥላል ይሁላ ጅንጀር፣ በርበሬ ምናምን ጋርሊኩ ያቃጥላል። በጣም አሪፍ ነው፣ በጣም ይጣፍጣል። ሰው ስሩት እና ቀመሱት። አንዳንድ ጊዜ ታምን ሆስፒታል ስንሄድ ዶክተሮች ምንድን ነው ፕሪስክራይብ የሚያደርጉልን ፕሮባዮቲክስ አይደለ? ይሄኛው ናቹራል ፕሮባዮቲክስ ነው ፈርመንትድ የሆነው ማለት ስለዚህ ይህንን የመሰለ ነገር ቤታችን ውስጥ ሰርተን መብላት እንችላለን ፕላስ እንደ ኤዥያኖቹ ቀጫጭን መሆን ከፈለጋችሁ እንደዚህ አይነት ምግብ ፈርመንትድ የሆነ ቬጅተብልሶችን መብላት እንችላለን በዛ ላይ ደግሞ ቀጭን መሆን ብቻ ሳይሆን ኤዚያኖቹ አያረጁም። ቢካዝ ሞስት ኦፍ ር ቬጅቴብልሳቸውን ብዙዎቹን ብዙን ቬጅቴብልሳቸውን ምግባቸውን ፈርመንት እያደረጉ ነው የሚበሉት። ስለዚህ በዛ ምክንያት አያረጁም። ላለማርጀት ከፈለጋችሁ፣ ሆልዲ መሆን ከፈለጋችሁ እና እንደነሱ ቀጫጫ መሆን ከፈለጋችሁ ቬጅቴብልሶቻችሁን ናት ኦልዌይዝ ግን አንዳንድ ጊዜ ፈርመንት እያደረጋችሁ። ስለዚህ ቴንክ ዮ ሶ ማች ከኔ ጋር ስለቆያችሁ አመሰግናለሁኝ። ፕሊዝ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳትረሱ ቪዲዮው። ምንም አይነት ጥያቄ ካላችሁ ኮመንት ላይ ጻፉልኝ። ጥያቄ ብቻ ሳይሆን ሰጀሽን፣ እንደዚህ አድርጊ ምናምን፣ አንዳንድ አይዲያዎች ምናምን ካላችሁ ጻፉልኝ። ቴንክ ዮ ሶ ማች ከኔ ጋር ስለቆያችሁ በጣም አመሰግናለሁኝ። ባይ።